ሰላም ጤና ይስጥልን፣ ክቡራትና ክቡራን ተመልካቾቻችን። ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የውባ በሽታ ስርጭትን መከላከልና መቆጣጠር ላይ ትኩረት ተሰጥቶ የተሰራ እንደሚገኝ የሀዲያ ዞን ጤና መምሪያ አስታወቀ። የተጀመሩ ፕሮጀክቶች ግንባታ መፍጠን በዘርፉ ያሉን ክፍተት ለመሙላት እንደሚረዳ ኢንጂነር እስማኤል ወራቄ ገለጹ። የኢሚግሬሽን እና ዜግነት አገልግሎት ዘመናዊ አሰራርን በመዘርጋት እየሰጠ ያለውን አገልግሎት ጠናክሮ መቀጠል እንደሚገባ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አስታወቀ። ከውጭ የትራምፕ የጋዛ እቅድ በተባበሩት መንግስታት የጸጥታው ምክር ቤት ድጋፍ አገኘ። በዝርዝሩ የምናያቸው ዜናዎች አልፈናል። ዜናዎቹን በመምራት አክሊሉ አማረ አበሬያችሁ ቆያለሁ። የውሃ በሽታ ስርጭትን መከላከልና መቆጣጠር ላይ ትኩረት ተሰጥቶ የተሰራ እንደሚገኝ የሀዲያ ዞን ጤና መምሪያ አስታወቀ። መምሪያው የበሽታ ስርጭት ያለባቸው አካባቢዎች ተለይተው የኬሚካል ርጭት፣ የአልጋ ጎበር ስርጭትና ተያዥ ተግባራት የተከናውኑ እንደሆነም ጠቁሟል። ለምለም ዩኤል ዝርዝሩን ይዛለች። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለን ሽጉጤ እንዳሉት የተቋሙ ዋነኛ ዓላማ የጤና እክል በመሆናቸው ተላላፊና ተላላፊ ያልሆኑ በሽታዎችን በሚከሰቱ ጊዜ ፈጣን አገልግሎት በመስጠት የህብረተሰቡን ጤንነት ማስጠበቅ ነው ብለዋል። የክረምት ወራት መጠናቀቅን ተከትሎ ስርጭቱ ከፍ የሚለውን የወባ በሽታ ለመከላከል ትኩረት ተሰጥቶ እየተሰራ ነው። በተለይም በዞኑ ለወባ በሽታ ስርጭት ተጋላጭ በሆኑ አካባቢዎች የስርጭት መጠንን ለመቀነስ ዘርፉ ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን በሽታውን የመከላከልና የመቆጣጠር ስራ ልዩ ንቅናቄ እየተሰራ መሆኑን ገልጸዋል። ዶክተር ደሳለኝ አያይዘውም በዞኑ የስርጭት መጠኑ ከፍ ያለባቸው አራት ወረዳዎች ተለይተው የኬሚካል ርጭትና የአልጋ ጎበር ስርጭት ስራዎች መሰራታቸውን ጠቅሰው በተጨማሪም ሌሎችም የወባ በሽታ መከላከያ መንገዶች ተግባራዊ በማድረግ በተሰራው ስራ የበሽታው የስርጭት መጠን እየቀነሰ መሆኑን አንስተዋል። በዞኑ በተለይም ለተለያዩ የልማት ተግባራት የተቆፈሩ ጉድጓዶች እንዲሁም የተፈጥሯዊ ሀይቆችና ቆላማ አየር ጠባይ ሁኔታ ባለባቸው አካባቢዎች የሚገኙ ወረዳዎችና ለወባ በሽታ ስርጭት ተጋ ላጭ እንደሚሆኑ ጠቁመው በውሃማ አካባቢዎች የወባ ትንኝ እንዳትራባ የመከላከልና ኬሚካል የመርጨት ስራ በስፋት እየተሰራ መሆኑን አስታውቀዋል። ከህብረተሰብ ብዛት አንጻር እየቀረበ ያለው ግብዓት አቅርቦት መጠን በሚፈለገው ልክ ባይሆንም እየቀረበ ያለው የወባ በሽታ መከላከያ ግብዓቶች በቀጥታ ወደ ማህበረሰቡ በማዳረስ በአግባቡ እንዲጠቀሙ አስፈላጊውን ክትትል እየተደረገ መሆኑንም ጠቅሰዋል። ኃላፊው እንደ ሀገር ከወባ በሽታ ግብዓት አቅርቦት አንጻር እጥረት መኖሩን አስገንዝበው ሆኖም ግን የቀረበውን ግብዓቶች በአግባቡ ለታማሚው ከማድረስ አኳያ በልዩ ጥንቃ ጥንቃቄና ክትትል በቀጥታ ወደ ተጎጂዎች ማህበረሰብ የማዳረስ ስራ እየተሰራ መሆኑን ተናግረዋል። በመጨረሻም ዶክተር ደሳለኝ ህብረተሰቡ እየተሰራጨ ያለውን የአልጋ ጎበር በአግባቡ መጠቀምና የህክምና ስሜት ሲሰማ በመታከም ገዳዩን የወባ በሽታ አስቀድሞ ለመከላከል ጤናውን መጠበቅ እንዳለበት አሳስበዋል። የወሳና ከተማ አስተዳደር ጤና ጽሕፈት ቤት ኃላፊ አቶ ደገፈ ጡሚሶ በሰጡት ማብራሪያ በከተማ አስተዳደሩ የወባ በሽታ ስርጭት የመከላከል ስራዎች በትኩረት የተሰራ መሆኑን አንስተዋል። ወረርሽኑ በከተማዋ ከቅርብ ጊዜ ወዲህ ባልተለመደ መልኩ እየተሰራጨ ነው ያሉት አቶ ደገፈ መንስኤውን በከተማው ባሉ ሰው ሰራሽ ሐይቅና በተለያዩ ልማታዊ ስራዎች የሚቆፈሩ ጉድጓዶች በመብዛት ምክንያት እንደሆነ ገልጸዋል። ኃላፊው ወረርሽኑን አስቀድሞ ለመከላከል በየደረጃ ውስጥ ያሉ ባለድርሻ አካላትና ህብረተሰብ ሰፊ ስራዎች መስራታቸውን ገልጸዋል። በዚህም የአካባቢን ንጽህና ከመጠበቅ ባሻገር ውሃ የሚያቁሩ ቦታዎችን የማስፋትና የማዳፈን ስራ በመስራት ማህበረሰቡ ራሱን ከወባ በሽታ እንዲጠብቅ የተለያዩ የግንዛቤ ማስጨበጫ ስራዎች በትኩረት ተሰርቷል ብለዋል። በተጨማሪም የአጎበር አቅርቦት በሚፈለገው ልክ ባይሆንም የቀረበውን በማሰራጨት ማህበረሰቡ በአግባቡ እንዲጠቀም የማድረግ ስራ መሰራቱንም አክለዋል። በሆሳና ከተማ አስተዳደር የሆሳና ጤና አጠባበቅ ጣቢያ ኃላፊ አቶ በረከት ደስታ የወባ በሽታ ስርጭት በመከላከል ላይ ትኩረት ተሰጥቶ የተሰራ ቢሆንም ወደ ተቋሙ ሕክምና ለማግኘት የሚመጡት ታካሚዎች ቁጥር ከቀን ወደ ቀን እየጨመረ መሆኑን ጠቅሰው ስርጭቱን የመከላከል ስራ ተጠናክሮ እየተሰራ መሆኑን ገልጸዋል ሲል የዞኑ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። ጠንካራ የልማት ማህበር ለሀገር ኢኮኖሚ የጎላ ፋይዳ እንዳለው የሻሾጎ ወረዳ አስተዳደር አስታወቀ። የኢህአዲያ ልማት ማህበር አልማ የ2017 ዓ ም አፈጻጸምና የ2018 ዓ ም ዕቅድ የንቅናቄ መድረክ በሻሾጎ ወረዳ አካሂደዋል። ምንትዋ ብያሱ ተጨማሪን ይዛለች። የሀዲያ ልማት ማህበር ሀልማ ቅርንጫፍ ጽፈት ቤት የ2017 አፈጻጸምና የ2018 እቅድን ለማስፈጸም የሚያስችል የንቅናቄ መድረክ ተካሂዷል። በመድረኩ የዞንና የወረዳ አመራሮች የብልጽግና ፓርቲ ተወካዮች እንዲሁም የቀበሌ አመራሮችና ሌሎች ባለድርሻ አካላት ተሳትፈዋል። የሻሾጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ ጠንካራ የልማት ማህበር ለሀገር ኢኮኖሚ የጎላ ፋይዳ እንዳለው ገልጸዋል። አስተዳዳሪው አያይዘውም ያልተመለሱ ደረሰኞችና በደረሰኝ ተሰብስቦ ላልተመለሰ ገንዘብ ትኩረት ተሰጥቶ እንደሚሰራ ተናግረዋል። የሀዲያ ልማት ጉዳይ ለማንም የማይተው መሆኑን በመናገር በወረዳው የገቢ አሰባሰብ እንቅስቃሴ በየደረጃው እየተገመገመ በጠንካራ ሁኔታ እንደሚመራ አስረድተዋል። የሻሸጎ ወረዳ የብልጽግና ቅርንጫፍ ጽህፈት ቤት የመንግስት ዋና ተጠሪ የሆኑት አቶ ታደሰ ሙጎሮ በበኩላቸው ደረሰኝ ይዞ መቀመጥ ዘመኑን ያለመረዳት ነው በማለት ያልተመለሱ የገቢ ደረሰኞችን የማስመለ ማለስ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። የሀዲያ ልማት ማህበር ጽህፈት ቤት ምክትል ስራ አስኪያጅ አቶ መቀለ ሌሌ እንደገለጹት የገንዘብ ደረሰኝ ያለመመለስና ለግል ጥቅም ማዋል በሕግ የሚያስጠይቅ መሆኑን አስገንዝበዋል። ገቢ ከየትኛውም አካል ተሰብስቦ በተገቢው ተግባር ላይ መዋል እንዳለበትም ገልጸዋል። የሃልማ የሻሾጎ ወረዳ ቅርንጫፍ ጽህፈት ቤት አስተባባሪ አቶ አጋጎ ዳዶዬ ባቀረቡት ሪፖርት በተለይም በቀበሌዎች ደረጃ ደረሰኝ መቅረትና የተሰበሰበው ሀብት በተገ የገቢው መንገድ ገቢ ያለማድረግ ችግሮች ለልማት ስራዎች ትልቅ ማነቆ መሆናቸውን ገልጸዋል። በመቀጠልም የቀሩትን ደረሰኞችና በግለሰቦች እጅ የቆየ ገንዘብ በድርድርና በህግ አግባብ እያስመለሱ እንደሆነ አስረድተዋል። ከውይይቱ ተሳታፊዎች መካከል የሻሞ ቦዮ ቀበሌ አስተዳዳሪ አቶ ጀማል ሸጦሮ ቀሪውንም የሚሆን ያለፈውን የሚሰበሰብ ገቢ ያለምንም ቅድመ ሁኔታ በወቅቱ ለታለመለት አላማ ገቢ ለማድረግ እንደሚሰራ ተናግረዋል። ሌላኛው የቢዲቃ ቀበሌ ስራ አስኪያጅ አቶ ጌታሁን አንጭሶ ለሀዲያ ልማት ማህበር ከፋዩም ተጠያቂም ራሳችን ነን ብለው ቀሪ ደረሰኞችንና ገንዘብ ለማስመለስ ትኩረት ተሰጥቶ እንደሚሰራ ተናግረዋል። በመድረኩም አጠቃለያ በደረሰኝ አመላለስ የተሻለ አፈጻጸም ላላቸው አካላት የእውቅና ሰርቲፊኬት ተበርክቶላቸዋል ሲል የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። የተጀመሩ ፕሮጀክቶች ግንባታ መፍጠን በዘርፉ ያሉን ክፍተት ለመሙላት እንደሚረዳ ኢንጂነር እስማኤል ውራቄ ገለጹ። የተጀመሩ ፕሮጀክቶችን ለብሔር ብሔረሰቦች በዓል እንዲደርሱ በቁርጠኝነት የማማከር ተግባር እያከናወነ መሆኑን አስታውቋል። ፋሲል ወንድሙ ተጨማሩን ይዘዋል። የማዕከላዊ ኢትዮጵያ ክልል ዲዛይንና ግንባታ ቁጥጥር ድርጅት በአገር አቀፍና በክልሉ በሚሰሩ የመሰረት ልማት ግንባታ ፕሮጀክቶች ላይ በማማከር ለውጤታማነት እየሰራ ይገኛል። የድርጅቱ ዋና ስራ አስኪያጅ ኢንጂነር እስማኤል ወራቄ ለሀዲያ ቴሌቪዥን በሰጡት ሀሳብ በክልሉ በሁሉ ማዕከል ሕዝብን ተጠቃሚ የሚያደርጉ ፕሮጀክቶች እየተሰሩ ይገኛል። የገጠር ኮሪደር ልማት መሶብ የአንድ ማዕከል አገልግሎት ፕሮጀክት በታለመለት የጊዜ ገደብ በማጠናቀቅ ለአገልግሎት ማብቃት መቻሉንም አንስተዋል። የብሔር ብሔረሰቦችን በዓል ከማክበር ባለፈ ትልልቅ የሚባሉ አገራዊ ፕሮጀክቶችንም የማሳካት ተምሳሌት ክልሉን ለማድረግ ብዙ ጥረት ሲደረግ ነው የነበረው። ከዚህ አንጻር እንደምታውቀው ለሀገር ተምሳሌት ሞዴል በመሆን የገጠር ኮሪደር በክልላችን ሲሰራ ነበረ። ይህንንም ፕሮጀክትነት በባለቤትነት አግዘን ፋይናላይዝ ለማድረግ ሞክረናል። ይህም እንደ ሀገር ሞዴልና የሚሰፋ ፕሮጀክት ሆኖ በጠቅላይ ሚኒስትሩ ጭምር እንዲመረቅ እድል ትፈጥረናል። ከዛ ባለፈ እንደ ክልል ለሀገር ሞዴል ከሚሆኑ ፕሮጀክቶች አንደኛው የመሶብ ፕሮጀክቶቻችን ናቸው። የመሶብ ፕሮጀክት እንደ ሀገር ጠቅላይ ሚኒስትሩ ኢኒሼቲቭ ወስደው የአዲስ አበባና የፌዴራል እንዲሰፋ በሰጡት አቅጣጫ መሰረት በፍጥነት ወደ ተግባር ተገብቶ እንዲሳካ ለማድረግ በተደረገው ጥረት የመሶብ ፕሮጀክትን እንደ ሀገር የተያዘውን እቅድ በሚያሳካ መንገድ እጅግ በጣም ጥሩና ጥራት ባለው መንገድ ፋይናላይዜ ማድረግ ተችሏል። ድርጅቱ ይህንን ተሞክሮ በመውሰድ በክልሉ የተጀመሩ ፕሮጀክቶች ለብሔር ብሔረሰቦች በዓል እንዲደርስ ለማድረግ በቁርጠኝነት የማማከር ተግባር እያከናወነ መሆኑንም አንስተዋል። ለአብነትም የክልሉ ርዕሰ መስተዳድር ቢሮና ቤተ መንግስት ለበዓሉ ዝግጁ እንዲሆን ጥራቱን በጠበቀ መልኩ እየተጠናቀቀ መሆኑንም አንስተዋል። ለክልሉ ብሔር ብሔረሰቦችን ለማክበር ብቁና የውጤታማ በዓል ማክበር የሚያስችሉ የመሰረተ ልማቶችን በጊዜውና በጥራቱ ለማድረስ እነዛን ልምዶች ቀምረን እየሰራን ያለ ነው። አሁን ባለንበት ደረጃ በተለይም የበዓሉ የሚከበረባቸውን የአዳራሽና ቤተ መንግስት ማረፊያዎችና የእሰ መስተዳደር ቢሮዎችን ከያዝነው እስኬጁል በፍጹም ባልገፋ መንገድ ለበዓሉ ለማድረስ በጣም ሰፊ ርብርብ ነው የተደረገ ያለው። በክልሉ የተጀመሩ ፕሮጀክት ግንባታ መፍጠን በዘርፉ የሚስተዋለውን ስብራት ማከም እንደሚቻል የሚያሳይ እንደሆነም ኢንጂነር እስማኤል ወራቄ ተናግረዋል። በዚህ ሂደት ውስጥ በግንባታ ዘርፉ የነበረውን ስብራት ማከም የተቻለበት እድል የተፈጠረ ነው። ፕሮጀክቶችን በጥራት በጊዜና በተያዘላቸው በጀት የመጨረስ መሰረታዊ የነበረ ችግርን በሚቀርፍ መንገድ እየሄድን ያለው። ስለዚህ በተያዘው ጊዜና ጥራት ይጠናቀቃል። ለበዓሉም ፍጹም ንጹሕና ለበዓሉ ምቹ የሆነ ኢንቫይሮንመንት መፍጠር በሚያስችል መንገድ እንጨርሰዋለን ብለን እየሰራን ነው። በፕሮጀክቱ የስራ ተነሳሽነትና ውጤታማነትን በተግባር ማረጋገጥ የሚያስችል ስራ በግንባታ ሂደቱ ማሳየት ተችሏለን ብለዋል። ከተለመደው ውጪ ከጠዋት ሁለት ሰዓት እስከ ማታ 6 ሰዓት ስራ የመስራት ኢንቫይሮንመንት የተፈጠረበት የስራ ተነሳሽነትን ፍጹም ማሳደግ የቻልንበትና ውጤታማነትን ደግሞ በተግባር ማረጋገጥ የተቻለበት እድል ነው ያለውና እዚህ አንጻር የያዝንበት ሂደት ፕሮጀክቶችን በተያዘው ጊዜ እና በተያዘው ጥራት እናጠናቃለን። ት የ ይሰራ የኢሚግሬሽንና ዜግነት አገልግሎት ዘመናዊ አሰራርን በመዘርጋት የሰጠ ያለውን አገልግሎት አጠናክሮ መቀጠል እንደሚገባ የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አስታወቀ። ምህረት መለሰ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ ም የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ባቀረቡት ሪፖርት እንዳሉት በመጀመሪያ ሩብ 545491 ፓስፖርት ለዜጎች ተደራሽ ተደርጓል። የኤሌክትሮኒክስ ፓስፖርት ኢፓስፖርት ደግሞ 14818 ለሚሆኑ አገልግሎት ፈላጊዎች ተደራሽ ተደርጓል ብሏል ብለዋል። ከገቢ አኳያም በሩብ አመቱ 11 ቢሊዮን ብር ለመሰብሰብ ታቅዶ ወደ ስራ መገባቱን የገለጹት ዋና ዳይሬክተሯ በዚህም ከ10 ቢሊዮን ብር በላይ ማሰባሰብ መቻሉን አስረድተዋል። ሐሰተኛ ፓስፖርት ይዘው የተገኙ የሀገር ውስጥና የውጭ ዜጎች በህግ እንዲጠየቁ መደረጉንም አብራርተዋል። በሩብ አመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭና የአገር ውስጥ ዜጎች በቁጥጥር ስር ውለው በህግ እንዲጠየቁ መደረጉንም ገልጸዋል። እንደ ዋና ዳይሬክተሯ ሰላማዊት ገለጻ በሩብ አመቱ በድንበር አካባቢ በተከናወነ የቁጥጥር ስራ 16465 የሚሆኑ የውጭና የሀገር ውስጥ ዜጎች በህገወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ ተይዘዋል። በተቋሙ ሪፎረም ከተደረገ ወዲህ ከተገልጋዮች የሚነሱትን ጥያቄዎች በማሟላት በመደበኛ በስድስት ወር ይሰጥ የነበረውን ፓስፖርት በሁለት ወር እየተሰጠ መሆኑን አብራርተዋል። ከባለድርሻ አካላት ጋር በመተባበር ህገወጥም በመከላከል ዙሪያም የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። የፓስፖርት አገልግሎት 545491 70 ፐርሰንት አፈጻጸም፣ የቪዛ አገልግሎት 321352 መቶ ፐርሰንት አፈጻጸም፣ የትውልደ ኢትዮጵያውያን መታወቂያም እንደዚሁ 11250 መቶ ፐርሰንት አፈጻጸም፣ ለውጭ ዜጎች መኖሪያ ፈቃድ መስጠት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 የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲማ አዲ በበኩላቸው አገልግሎቱ የዲጂታል አሰራር ስርዓትን በመከተል መስጠት የጀመረውን አገልግሎት ይበልጥ ሊያጠናክር ይገባል። ፈጣንና ቀልጣፋ አገልግሎት ለማቅረብ ቅርንጫፎቹም ማስፋፋትና እንዲሁም ተቋማዊ ደህንነት ለማጠናከር የጀመራቸውን ተግባራት ይበልጥ ማጠናከር እንደሚኖርበትም አስገንዝበዋል። ባለፉት ሶስት ወራት የተሰሩ ስራዎችን አመርቂ ናቸው ብሎ ነው ቋሚ ኮሚቴ ወሰደው።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 የሚሰራ አመልካች የሆኑ እንትኖች አሉ ማለት ነው። የቱሪዝም ሚኒስትር አዳዲስ መዳረሻዎችን በማልማትና ነባሮቹ ላይ ሴት በመጨመር ተወዳዳሪነታቸውን ለማሳደግ የተጀመሩ ተግባራትን እንዲያጠናክር የህዝብ ተወካዮች ምክር ቤት አሳስበ። ቤተልሔም ደመቀ ተጨማሩን ይዛለች። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የቱሪዝም ሚኒስቴርና ተጠሪ ተቋማትን የ2018 የመጀመሪያ ሩብ ዓመት የስራ አፈጻጸም ገምግሟል። ኢትዮጵያ ያላትን ባህላዊና ተፈጥሮዊ የቱሪዝም ሀብቶች ከማልማት ባሻገር በስፋት ለማስተዋወቅ የተጀመሩ ስራዎች የኢትዮጵያን ምድረ ቀደምትነት የሚያረጋግጡና የአገርን ገጽታ የሚገነቡ ስለመሆናቸው ተነስቷል። የመንግስት ዘርፉን ከአምስቱ የኢኮኖሚ ምሰሶች አንዱ ማድረጉ በራሱ ለዘርፉ ውድገት ከፍተኛ አስተዋጽኦ ማበርከቱ ተገልጿል። በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ የገበታ ለሀገር ገበታ ለትውልድና ገበታ ለሸገር ፕሮጀክቶች ለዘርፉ መነቃቃት ከፍተኛ ሚና መጫወታቸውን ተናግረዋል። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ለሚኒስቴሩ ካነሳቸው ጥያቄዎች መካከል የገበታ ፕሮጀክቶችን ከማስተዋወቅ ባለፈ ሚኒስቴሩ በራሱ አቅም አዳዲስ የቱሪስት መዳረሻዎችን ለማልማት ያከናወናቸው ተግባራት ይጠቀሳሉ። የቱሪዝም ሚኒስትሯ ሰላማዊት ካሳና የስራ ባልደረባቸው ከቋሚ ኮሚቴው ለተነሱ ጥያቄዎች ማብራሪያ ሰጥተዋል። በዚሁ ጊዜ ተቋማቸው በሩብ ዓመቱ አዳዲስ የቱሪስት መዳረሻዎችን በማልማት ተመራጭና ተወዳዳሪነታቸውን ለማሳደግ የተለያዩ ተግባራትን ማከናወኑን አብራርተዋል። ከነዚህም ውስጥ የጅማ አባ ጅፋር ቤተ መንግስት ጥገናና አድሳት፣ የባሌ ብሔራዊ ፓርክ መዳረሻ ልማትና ፕሮጀክት፣ የጂኦ ፓርኮች ልየታና ና ልማት ስራን ለአብነት አንስተዋል። በነባር መዳረሻዎች ላይ እሴት በመጨመር ተወዳዳሪነታቸውን ለማሳደግ ደግ በፋሲል አብያተ መንግስታት ህይወት በቤተ መንግስት የተሰኘ ትዕይንት መዘጋጀቱን አንስተዋል። በዚህም በአብያተ መንግስታቱ ሲከወኑ የነበሩ የአስተዳደርና የፍትህ፣ የግብር ማብላት ስርዓቶችን ጨምሮ የኪነ ጥበብና የእደ ጥበብ ስራዎች እሴቶቻቸው ተጠብቀው እንዲቀርቡ ተደርጓልም ብለዋል። ጥንታዊውን የደጋ እስቲፋኖስ ገዳም ታሪካዊና ሃይማኖታዊ ይዞታውን ጠብቆ ለጎብኚዎች ተደራሽ መደረጉንም ገልጸዋል። የድሬዳዋ ከተማ ከባቡ ከቡር ትራንስፖርት ጋር ያላትን ቁርጠኝነት በሚያሳይ መልኩ የቱሪስት መስህብ ለማድረግ የተሰሩ ስራዎችን ለአብነት አንስተዋል። በተያያዘው አመትም የቱሪዝም ሀብቶችን ለይቶና ደረጃ አውጥቶ የመዳረሻ ልማት ለማከናወን ከክልሎች ጋር በጋራ እየሰራን ነው ብለዋል። ሚኒስቴር መስሪያ ቤቱ በራሱ አቅም አዳዲስ የቱሪስት መዳረሻ ስፍራዎችን ለማልማትና ለማስፋፋት ብሎም በተለያዩ የአገሪቱ ክፍሎች የሚነሱ የሕዝብ ጥያቄዎች ምላሽ እንዳገኙ ክልሎችና ባለድርሻ አካላት የየድርሻቸውን እንዲወጡ ግንዛቤ ለመፍጠር የክትትልና ድጋፍ ስርዓት ለመዘርጋትና ጉድለቱን ለማረም ምን ታስቧል? ክቡር ጠቅላይ ምስራችን የመደመር ትውልድ እና ሌሎች መጽሐፍቶች ሽያጭ የሚከናወኑት እነዚህ ፕሮጀክቶች ናሙና ሆነዋል ለሌላ የግሉ ዘርፍ እንደዚሁም በግሉ ዘርፍና በመንግስት አጋርነት ለሚሰሩ ፕሮጀክቶች መግቢያ በር ተደርገው ነው መታየት ያለባቸው። የመዳረሻዎች ስታንዳርድ ተዘጋጅተዋል። በዛ መሰረት ከቀበሌ ጀምሮ ያሉት መዳረሻዎች ያሉት መስህቦች ደረጃ ወጥቶላቸው በቀበሌ ደረጃ ሊለሙ የሚችሉ፣ በወረዳ በዞን፣ በክልል ደረጃ መልማት የሚችሉት በደረጃ እየተቀመጡ እነሱ ሴት በተጨመረላቸው ቁጥር ከፍ እያሉ እንዲመጡ ማድረግ፣ ይሄ በክልሎች መካከል በተለይ ጤናማ የሆነ የፉክክር መንፈስን ይፈጥራል። አዳዲስ ኢንቨስትመንቶች ወደ ዘርፉ እንዲመጡ ለማድረግ ያግዛል። አማራጭ የፋይናንሲንግ አቅሞችንም ለመጠቀም ያግዛልና በተለይ በዘንድሮ ዓመት በስፋት ልንሰራበት የሚያሰብ ነው እንደሆነ በዚሁ ለማንሳት ነው። በተጨማሪ ቱሪዝም በአጠቃላይ የሀገር ውስጥ ምርት ያለው ድርሻ ምን ያህል እንደሆነ ቋሚ ኮሚቴው ማብራሪያ ጠይቋል። ሚኒስትሯ ዘርፉ ለአጠቃላይ አገራዊ ምርት እድገት ያለውን ሚና በአግባቡ ለመለየት ባለፈው አመት የቱሪዝም ሳተላይት አካውንት ወደ ስራ መግባቱን አስታውሰዋል። ቱሪዝም ከጠቅላላይ ሀገሪቱ የሀገር ውስጥ ምርት ያለው ድርሻ ወይም ጂዲፒ ምን ያክል እንደሚደርስ በበጀት አመት ውቅር ላይ ያልተካተተው ለምንድን ነው ካለፉት ስድስት አመታት ወዲህ በጣም ሰፊ የሆነ የመንግስትም የግሉ ዘርፍም ኢንቨስትመንት ዘርፉ ላይ ፈሷል ያለው አስተዋጽኦም በከፍተኛ ሁኔታ ገቢውም የጎብኚዎችም ቁጥር በዘርፉ ላይ ያለው የሴስን ሰለቱም እየሰፋ ነው የሚገኘው እና ያንን በአግባቡ መለካት ይኖርብናል አንዱ በዚህ አመት በቅድ ውስጥ ይዘነው ያለነው እና በተለይ ከስታስ ሴክስ ተቋማት ጋር በጋራ የምንሰራው ሆኖ በቀጥታ ይሄ የቀጥታ ተሳትፎ ወይንም የቱሪዝም ዘርፍ በቀጥታ ለኢኮኖሚ የሚያበረክተውን አስተዋጽኦ የምንለካበት ነው። የቋሚ ኮሚቴው ሰብሳቢ አሻ ያህያ በበጀት አመቱ የመጀመሪያ ሩብ አመት በተለይም የሀገር ውስጥና የውጭ ጎብኚዎችን ቁጥር ለማሳደግ የተከናወኑ ተግባራት በጥንካሬ የሚወሰዱ መሆናቸውን አስታውቀዋል። ኢትዮጵያ የበርካታ ባህላዊና ተፈጥሯዊ የቱሪዝም ሀብት ባለቤት እንደመሆኗ ይህን ሀብት ገልጦ የማሳየት የመጠቀምና የማስተዋወቅ ስራዎች ተጠናክረው ሊቀጥሉ ይገባልም ብለዋል። ሚኒስቴሩ በቱሪስት መዳረሻ ልማትና እሴት መጨመር ላይ የጀመራቸውን ተግባራት የበ የበለጠ እንዲያጠናክርም አሳስበዋል። ሚኒስቴር መስሪያ ቤቱም እየሰራ ያለው ስራዎች መዳረሻ ማልማት እሴት እሴትን በመጨመር የተሰሩ ያሉ ስራዎች በጣም ሰፊ ነው። ነገር ግን ካለን እምቅ ሀብት ጋር መልማት የሚችሉት ላይ እንዲለሙና በጋረ በጋራ ደግሞ መልማት የሚቻለው ባለ ሀብቶችን ማሳተፍ የሚቻለው በዛ ደረጃ ቢሰራ የአገር ውስጥም እንዲሁም የውጭ ሀገር ቱሪስቶች እየገቡ ነው። ከዛም አልፎ ደግሞ ትልልቅ እውነቶች በሀገራችን ውስጥ እየተካሄዱ ነውና ያለውና ሰርቪስ አገልግሎት ላይ አሁንም በጣም በትኩረት ቢሰራ ሚኒስቴሩ ከአገልግሎት አሰጣጥ ከቅርስና የዱር እንስሳት ጥበቃ ጋር በተያያዘ የሚታዩ ክፍተቶችን ከሚመለከታቸው አካላት ጋር በመቀናጀት መፍታት አለበት ሲል ቋሚ ኮሚቴው አሳስቧል ሲል ኢዜአ ዘግቧል። የተከበራችሁ ተመልካቾቻችን፣ ከሀዲያ ቴሌቪዥን ለሰዓቱ ያልናቸውን ዜናዎች በዚህ ያጠናቀናል። ዜናዎቹን በመምራት አክሊሉ አማረ አበሪያችሁ ነበርኩኝ። ከቀሪ ከሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።